እንኳን ወደ ጃምቦ ሾው በሰላም መጡ። በዚህ ሾው ለሰው ልጆች ሰብአዊ ክብር መከበር፣ ለፍትህና ለሕግ የበላይነት እንቆማለን። ሐሰትን እናጋልጣለን። ሕዝብ በእውነት እንጂ በፕሮፓጋንዳ እንዳይታለል መረጃ እንሰጣለን። ሰላም፣ ፍቅርና አንድነት እንዲጠናከር ወገባችን ታጥቀን እንሞግታለን። ተረኞችን እንጋፈጣለን ። ዘራፊዎችን እናጋልጣለን። ድምፅ ለሌላቸው ለተጨቆኑ ድምፅ እንሆናለን። ሰብስክራይብ፣ ሼር አድርጉ። ይህ የጃምቦ ሾው ነው፣ እሳት ለብሰን እሳት ጎርሰን ለእውነት የምንቆምበት። መልካም ቆይታ። ሰላም ሰላም። እንዴት ናችሁ? ደህና ናችሁ ወይ? በመጀመሪያ ዲስክሌመር፣ እኔ ይህን አስተያየት በዚህ ፕሮግራም የሚሰጣቸው አስተያየቶች የማንም የፖለቲካ አባል ተከታይ አይደለም፣ ወይም ደግሞ ማንኛውን ብሔረሰብ ወክዬ አይደለም። እኔ ቋንቋ የመግባቢያ ነው። ሁላችንም የሰው ልጆች ነን። ሁላችንም ሰብአዊ መብት መከበር አለበት። ኢትዮጵያ ውስጥ ነፃ የሚወጣ ብሔር የለም፣ ግን ነጻ የሚወጣ የህዝብ ኢትዮጵያ ህዝብ አለ ለኦሮሞ ለአማራው ለጉራጌው ለምናምን የሚባል ሂዩማን ራይትስ የለም የሁላችንም ሂዩማን ራይትስ አንድ አይነት ነው የመጠለያ የመናገር የተቦታ ቦታ ተንቀሳቅሶ የመስራት ህክምና የማግኘት የማስተማር የመማር የትምህርት እድል የማግኘት ስራ የማግኘት የምንፈልገውን ሰው የመምረጥ በህግ ፊት እኩል የመዳኘት የሁላችንም መብት ነው ቋንቋችን መናገር የሁላችንም መብት ነው ይህ የሰው ልጅ ነው የሲዳማው፣ የጉራጌው፣ የኦሮሞው፣ የትግሬው፣ የአማራው፣ የሃዲያው፣ የከምባታው የሁሉም የሰው ልጅ ኒድ አንድ ነው። ሰብአዊ መብት የሚባለው እሱ። ያልተከበረባት ሀገር የአንዱ ተንቆ የአንዱ ተከብሮ የሚኖር የሚባት ሀገር ሊኖር አትችልም። ስለዚህ የኔ ህልም ኢትዮጵያ የሁሉ ሰው ሰብዓዊ መብት የሚከበርባት ሀገር ትፈጠራለች፣ የሚል ህልም አለ። ይህ ህልሜ ነው። ለዚህም ነው ይሄን አስተያየት ምሰጥ። እኔ ይሄ ሪጂም ወድቆ ሌላ ሰው በመምጣቱ ኢትዮጵያ ትቀየራለች፣ አማራው ወድቆ ኦሮሞ በመምጣቱ፣ ኦሮሞ ወድቆ አማራው ስለመጣ፣ ትግሬው ስለመጣ፣ ጉራጌው ስለመጣ ኢትዮጵያ ትቀየራለች የሚል አመለካከት የለኝም። እኔ የስርዓት ለውጥ ስለመጣ ነው ኢትዮጵያ የምትቀየረው። ኢትዮጵያ የምትቀየረው፣ ኢትስ ኖ ቢካዝ ዊ ሃቭ አቼንጅ ኦፍ ሊደርሺፕ። ዊ ኒድ ቱ ሃቭ አቼንጅ ኦፍ ሲስተም። ለውጥ ያስፈልገናል፣ የስርዓት መቀየር ያስፈልገናል። ለዛ ነው የምንታገለው። ጥሩ ህገ መንግስት ካላት ኢንፎርስድ የሚያደርግ ህገ መንግስቱን ደግሞ ኢንፎርስድ የሚያደርግ ስትራክቸር ካላት ሁላችንም በምንናገረ ቋንቋ በምን ባለን ዝምድና ወይ በመጣንበት ሪጅን የሚሰጠን ፍርደ ገምድል ፍርድ ሳይላይ አንድ አይነት ፍርድ የሚፈረድበት ሀገር ከፈጠርን እኔ ያን ጊዜ ኢትዮጵያ ሰላም ትሆናለች የሚል እምነት አለኝ። አንድም ክልል ለብቻው ነፃ የሚወጣባት ሀገር መፍጠር የሚቻል አይመስለኝም። የለምም እንደዚህ አይነት ነገር የለም። የሰው ልጅ ነፃ የሚወጣባት ሀገር እንፍጠር። በክብር የሚኖርባት ሀገር እንፍጠር፣ እንስራ። ቋንቋዎች የሚከበሩባት፣ ሰርቶ ማደር የሚከበርባት፣ ዲሞክራሲ ያለባት ሀገር እንፍጠር። ኮራፕት በሆኑ ሊደሮች አንብላይ አንበታተን። ያነው ነው አላማ፣ ያነው ይህንን ፕሮግራም እንድሰራ የሚያደርገኝ። ከዚህ በመቀጠል አብይ አሁን ሰሞኑን ሰብስቦ ሐኪሞቹ ፕሮቴስት ባደረጉበት ምክንያት ተደነጋግጧል። አንደኛ የሀኪሞቹ ተቃውሞ የሚያስደነግጥ ነው። ሁለተኛ ደግሞ በአለም አቀፍ አብደመረብ የተደረገውም ተቃውሞ ማለት የአውደመረቡ ተቃውሞ እና የተለያዩ የፖለቲካል ኦፒኒዮን ያላቸው ሰዎች ተሰብስበው አንድ ላይ በአንድ ቃል ይህንን ሪጅም የእሱን ሪጅም በማውገዛቸውም ደንግጦ አሁን አዲስ ሰሞኑን የያዘው ፕሮግራም አለ። ይሄው ምንድነው? ከተማ ይወስድና አዲስ አበባ ላይ ፏፏቴ ያሳይሃል፣ አድዋን ያሳይሃል፣ ፓርክ ያሳይሃል፣ መንገድ ያሳይሃል፣ ሳይንስ ሙዚየም አለ ይልሃል፣ አገር አድርጓል ይልሃል፣ ህንፃዎቹም ታያለህ። ከዛ በኋላ ያ ሳይበር ድልህ አንተ ባለህ በድህነትህ መተህ እንዲህ ያለ ሀገር አለ ወይ ሀገሬ ነው እስክትል ድረስ ትመለከትና ልማት ይመስልሃል። ከዛ ትሰበሰባለህ። ስብሰባ ላይ ትገባና መብላት አቅቶኛል ብሶትን ስትናገር አስተማሪዎቹን ያየሁት ነው። መብላት አቅቶኛል፣ መጠጣት አቅቶኛል፣ መኖር አልቻልኩም ብለህ መልሰህ እርስዎ ግን ያመጡት ዴቨሎፕመንት ልማት ከባድ ነው፣ አይተነዋል። እኔ ደነግጣለሁ፣ ያመኛል ይህን ስሰማ። ልማት ማለት ምን ማለት ነው?

ለመሆኑ ኢትዮጵያ ውስጥ የሰው ልጅ በልቶ ማደር የሚችልበት ስርዓት ነው ወያለሁ? ማን ነው ኢትዮጵያ ውስጥ አደኩ ብሎ ማውራት የሚችለው? ከኬንያ ጋር ሲነዛዘር የኢትዮጵያዊው ገቢ በግማሽ ነው። ኬንያ ደብል ሀብታም ናት። የኬንያ በሰው 2400 ዶላር አካባቢ ነው አመታዊ ገቢው የነፍስ ወከፍ ገቢው። ኦኬ፣ የኢትዮጵያዊው 1200 ወደ 1100 አካባቢ ነው። አይ ዶንት ቲንክ ዳትስ ኢቭን ሪል እኛም እውነተኛ ነው ብዬ አላሰብም። በግማሽ ድሆሽ ነን። ይሄንን ሀገር ይዘን እኛ ከአፍሪካ አንደኛ ነን ይላል ትናንትና አስተማሪዎቹ የሚጠይቁት ጥያቄ ከዛ ፊት ልምጣላችሁ፣ ልምጣላችሁ ሴክተር ባይ ሴክተር ልምጣላችሁ። ማን ነው ያለፈለት? ማን ነው ያደገው? ሀገር አደገ ሲባል መሰለ ገበሬው ፈርትላይዘር ሲያገኝ የመስኖ እርሻውን በደንብ እንትን ሲል በሰላም አርሶ ሲገባ ማርኬት አክሰስ ሲኖረው መንገድ ላይ ምርቱን ይዞ ሲወጥ መጥቶ መሸጥ ሲችል ነው አድርጓል ወይ? ገበሬው አሁን ገበሬው ማዳበሪያ የሚገዛበት አቅም አለው ወይ? ሰብሲዲውን ወስዶታል? 13 ሺህ ብር አካባቢ ያልገባ ማዳበሪያ ዳፕ ምናምን የሚባለው ዛሬ የሚቀመስ ነው? ገበሬው በመስኖ እርሻ ለማረስ የሚያስችለው አቅም አለው? ሰላም ሳለው ወይ? ለማረስ የሚችልበት የለውም። አስተማሪዎች ተከብረው የሚኖርባት ኳሊቲ ኤጁኬሽን የሚሰጥባት ሀገር ልማት አለ ይባላል። እንድትሰሙ ፈልጋለሁ። ልማት ሜጀር የሚደረገው በእውነተኛው ዓለም በምንድን ነው? የሀገር እድገት ሜጀር የሚደረገው አስተማሪ አያለቅስም። ለደሞዙ አያስብም። ይከበራል በተማሪዎቹ፣ አይናቅም። ትምህርት ቤት ዘግቶ ለእርሻ አይሄድም። አስተማሪ ማስተማር አቅቶት ተማሪ ለአስተማሪ ደሞዝ ይከፈለው ብሎ ሰልፍ አይወጣም። ተማሪ አስተማሪ ደሞዝ የማይከፈለው አስተማሪ የሌለበት ሀገር ነው እድገት አለ የሚባለው? እንድትሰማ እፈልጋለሁ ኢትዮጵያ ህዝብ ትናንትና አስር ሺህ ብር ይከፈለው የነበረው አስተማሪ አምስት ሺህ ብር እንኳን ቢከፈለው አስተማሪ ዛሬ የአምስት ሺህ ብር የመግዛት አቅሙ ደግሞ ደሞዝ የተቀነሰ እኮ ነው እያለ ያለው ድሮ የምኖረውን ኑሮ መኖር አልቻልኩም እኮ ነው ያለው። እድገት እኮ አልፈለገም፣ አዲስ ቤት አልፈለግም፣ አዲስ ህንፃ አልፈለገም። ሪስፔክት የሌለበት አስተማሪው መኖር የማይችልም ያ ነው። አስተማሪው በክብር ሲኖር ዴቨሎፕመንት መጣ ይባላል። ሀኪም ቤቶች ህዝቦች መድኃኒት ሲያገኙ ዶክተርስ፣ ነርስስ፣ ሄልዝ አሲስታንት የሚባሉ ጤና ረዳት የሚባሉ ሲከፈላቸው በትክክል ሕክምና ሲኖር ሕክምና ቴክኖሎጂ ሲኖር ዩኒቨርሳል ሄልዝ ኬር ሲኖር ያን ጊዜ እድገት በጥ ሀገር ላይ ዶክተሩ አንድ የኬንያ ዶክተር አንድ ሺህ አንድ መቶ ምናምን ዶላር ሲከፈለው የኢትዮጵያው ዶክተር የሚከፈለው ስሙኝ፣ የኢትዮጵያው ዶክተር የሚከፈለው ሰማንያ አምስት ዶላር ነው። ሆነ ባንድ ሺህ 100 ዶላር እና በ85 ዶላር ያለብኝ መብላት አልቻለም መኖር አልቻለም። በራሱ ቤት ተከራይቶ እንኳን መኖር አልቻለም ዶክተር። ለባርነት ወጣን ባርነት ሰለቸን ብሎ ዶክተር ሰልፍ የወጣ አባት ሀገር እኮ ነው ያለን። ተምረህ ለምንድን ነው የምትሆነው ራስን ካልቻልክ፣ ተምረህ ለምን ትማራለህ? ሐኪም ቤት ውስጥ ገብተህ መድኃኒት ከሌለህ ለምን ትገባለህ ሐኪም ቤት ውስጥ ክሊኒክ በቦምብ እየተደበደበ ስለምን ትማራል? ቅብር አጣን። የጤና ባለሙያዎች በሙሉ ቅብር የለንም፣ ደሞዝ የለንም፣ መኖር አልቻልንም። ዛስ ወ ደብሎመንት ልዝ ኳሊቲ ልዝ ኬር አንድ ሀገር ፕሮቫይድ ማድረግ ስትችል ቨሎፕመንት መጣ ይባላል። ትሰማኛለ? ወየ ኢትዮጵያ ህዝብ 99 ፐርሰንት የምትሆነው የኢትዮጵያ ህዝብ ኳሊቲ ልዝ ኬር አለህ ወይ ከተማ የምትኖረው ለክሊኒክና ለጤና ጣቢያ የምታወጣው ገንዘብ እየገደልህ አይደለም ወይ? መድኃኒት እንደ ልብ ታገኛለህ ወይ? ሐኪሙ በሙሉ ህክምና ዘግቶ ወጣ ማለት መኖር የማይችልባት ሀገር ሄልዝ ኬር ፕሮቫይደሩ መኖር የማይችልባት ሀገር እንፈጥር ማለት በዲቨሎፕመንት መለኪያ የመጨረሻው የወደቀ ሀገር የፈረሰ ሀገር ማለት ነው። ኒ ቱ ሊስን ቱ ኢት። ዶንት ሉክ አዲስ አበባ። ዶንት ሉክ ዘ ላይት

ሁለት ሶስተኛው የሀገሪቷ ክፍል ሰላም የለውም። ህዝቡን ለማጭበርበር በጎን ይመጡና እነ ማናቸው እነ የፖሊስ ኮሚሽነሩ ትናንትና ሰላም የለም አለ። ዛሬ አየር ለዛጁ መርጋሳው ሰላም የለም ኢትዮጵያ ውስጥ አለ። ደግሞ እሱ አንዱ የሰላም ሚኒስትር የምትባለው ሰላም አለ ይሉናል፣ ያጭበረብሩናል። እኛ እናውቀዋለን። አማራ ክልል ሰላም የለም። ትግራይ ክልል ይሁን መንግስት ይሁን ግራ የገባ ነገር ነው። የታመሰ ሀገር ነው። ስርዓት አቷል መሪ አቷል። ሰው ህዝቡ ግራ ገብቶታል። ኦሮሚያ ክልል ይሄ ሰውዬ እዚህ ስልጣን ላይ ከመጣ ጀምሮ ሰላም የለውም። ግኖም ሰላም የለውም። አሁን ብሶበታል። ወደ ወለጋ፣ ደምቢዶሎ፣ ግንቢ ብትሄዱ ህዝቡ ጫካ ነው የሚያድረው አሁን ድረስ እየተሰቃየ ነው፣ እየታፈነ ነጋዴው ትንሽ ሀብት ያለው ሸሽቶ ከተማ ገብቷል። ሰላም የለውም። ወታደሩ በጦርነት ተጠምዶ በሲቪል ዋር ተጠምዶ እያለቀም እየሞተም እየቆሰለም ደክሞታል። ራሱ ህዝብ ላይ የሚዘምት ወታደር ያለበት ሰላም የሌለበት ሀገር ነው። ልማት ማለት ሰላም መኖር ማለት ሀገሪቱ ሰላም አስተማማኝ በሆን ከቦታ ቦታ ተንቀሳቅሶ መስራት። ከቤትህ ወጣ ከአዲስ አበባ እንጦጦ ላይ እኮ ኪድናፕ የምትደረግበት አገር እኮ ያለ ሙከጥሪ ላይ ኪድናፕ የምትደረግበት ሀገር እኮ ያለው አንድ ሰው አይደለም። ኪድናፕ እኮ ደረገው መቶ ሰው ነው ኪድናፕ ይደረገው አቶ ኪድናፕ መደረግ የተለመደበት ሀገር የሚያሳዝን ነው። ኤጁኬሽን ኤጁኬሽን በደንብ አክሰስ ሲኖር ልጆች ኳሊቲ ኤጁኬሽን፣ ዘጠና ፐርሰንት ተማሪ የሚወድቅባት ሀገር ትምህርት ቤቱ የተዘግተው አማራ ክልል ብቻ ወደ ከአራት ሚሊዮን የሚባል በላይ ህፃናት ትምህርት ቤት የማይገቡበት፣ ኦሮሚያ ክልል በሚሊዮን የሚቆጠሩ ህጻናት ትምህርት ቤት የማይገቡበት፣ ትግራይ ክልል በሚሊዮን የሚቆጠሩ ህጻናት ኳሊቲ ትምህርት በሌላቸው ሀገር ላይ ዴቨሎፕመንት ብሎ ማሰብ አይገርምም ወይ ወይ ዊ ዱ ኢንግ ይህን ሰው ልማት አለ ብሎ እንዲናገር እንዴት ትፈቅድለታላችሁ? እንዴት ይፈቀድለታል? እንዴት ልማትን በስማርት ሲቲ ወስነን በአንድ ከተማ ቱሪስቶች ሲመጡ የሚያዩት ምናምን እያልን እኛ እንዴት እንሞታለን? እኛ እንዴት እናልቃለን? ኢኮኖሚው ጀንክ ነው። ሌላው የሚገርመኝ ሌላው የሚገርመኝ ይሄ ደቨሎመንት አይደለም አለ። በትምህርት ኳሊቲው በህዝብ አክሰሱ በምናምን ዲሞክራሲ ሰላም፣ ሰዎች የመናገር ችሎታ አክሰስ ሲኖራቸው የፈለጉትን ሲመርጡ ሃይማኖታቸውን እንኳን በትክክል እንዳያከብሩ ሃይማኖት ከሃይማኖት የሚያጋጭ መሪ እኮ ነው ያለ። ሃይማኖት የሚያንቋሸሽ ገቢ መሪ እኮ ነው ያለ። ሃይማኖት ስፕሊት እንዲያደርግ አድቮኬት የሚያደርግ መሪ እኮ ነው። ስቴቢሊቲ ኢትዮጵያ ውስጥ እንዳይኖር፣ ሰላም እንዳይኖር፣ መረጋጋት እንዳይኖር ታጥቆ የሚሰራ ያጭበረብራል ሶ ዘ ፕሮብለም ዘር ኖ ዴቨሎፕመንት ኢትዮጵያ ውስጥ እድገት የሚባል የለም። የኢትዮጵያ ህዝብ ይሄን የምነግርህ አይደለም፣ በኑሮ ታውቀዋለህ። አዲስ አበባ ከተማ ውስጥ የምትኖር ታቀዋለህ። ፒያሳ ይኖሩ የነበሩ፣ ካዛንቺስ የሚኖሩ ነበሩ፣ ራይል ይኖሩ የነበሩ ተገፍተው ወጥተዋል ከከተማ ። ከተማው ጭር ብሏል እኮ ከተማውን የፈጠረው ለሱና ለሱ መሰሎች ነው የፈጠረው አንደኛ ከከተማ ውጪ ወርውሯቸው ከዛ ሁለት መቶ ብር ትራንስፖርት ከፍሎ ይመጣ የለም። ደሃ ነው። ቢመጣስ ምን ሊያደርግ ይመጣል? የትኛውን ገንዘብ ኢንቨስት አድርጎ ኢንጆይ ሊያደርገው ነው? ሌላው ይህንን መንገድ ሲያዩት፣ ይህን ህንፃ ሲያዩት፣ ይህ ህንፃ ባለቤቱ ማን ነው? በማን ገንዘብ ነው የሚሰራው? ልንገርህ፣ አስተማሪው ልንገርህ፣ ዶክተሩ ልንገርህ፣ ገበሬው ልንገርህ፣ ኢንዱስትሪ ሰራተኛው፣ ኢቭን የመንግስት ሰራተኛው በአንተ ገንዘብ ቢሊዮነሮች እየተፈጠሩ ነው። ይሄ የፈላው ህንፃ በአንተ ገንዘብ እየተመረጠ እንካ ብድር ውሰድ፣ ይሄንን መሬት ውሰድ እየተባለ እየተሰጠ ነው። ጠይቅ። ማን ነው ቢሊዮነሩ? ይሄ ህንፃ ባለቤቱ ማን ነው በልና ጠይቅ። የትኛውን ስራ ሰርቶ የትኛውን ሀብት አፍርቶ ሚሊዮነር ሆነ? ዘርፎ ነው። የራስህን ብር ነው። አንተ የምትራበው፣ አንተ የምትጠማው የአንተ ብር ተዘርፎ የዋለበት ቦታ ላይ ነው የምትሄደው፣ የሚያሳይህ የአንተ እድገት ነው ይልሃል። ለአንተ ምን አመጣለህ? ሕክምና ሰጠህ? ኳሊቲ ኤጁኬሽን ሰጠህ? በልተህ እንድታድር አደረገ? ሰላምን አረጋጋለህ? ነንብትን አንደር ሂውማን ዴቨሎፕመንት ኢንዴክስ መለኪያ ምንም ነገር የለውም፣ ዜሮ ነው። ሌላው ቆርቶ ዩኒፊኬሽን ያመጣል እያለ የሚገነባው ሞኑመንት? እሱ በሚሰራው ኦሮሞ ከአማራው አማራ የታየ ደንዳን ያዳመጣችው ስሙ ኦሮሞ ከአማራው ሰላም እንዳይሆን ኦሮሞው እንደነገሰ አድርጎ ይሄ የሚጎዳ የሚያልቅ ኦሮሞ የሚሰቃይ ኦሮሞ የእናንተ ልጅ ነኝ ይለዋል። አማራው ድቀየም ያደርጋል። እብረቱን አይፈልገውም። ይጠነስሰዋል። አማራው እንዲመታ እንዲጎዳ እንዲጎዳ

አንደኛ በራሳቸው ዙሪያ ነው የሚሰሩት። ሰልፍ ግራንዳይዝመንት ነው፣ የራሳቸው ኢንተረስት ነው። ታየደ እንዳለው ሪያል ዴቨሎፕመንት ፕላን የላቸውም፣ እውነተኛ የልማት ፕሮግራም የላቸውም። ኢሞሽናል ነው። በራሱ ኢንተረስት ዙሪያ ስሙን ከፍ ለማድረግ ነው። ከዚህ በፊትም ብሎታል አብይ የበቃኝ፣ ዌን ሂ ሴድ እነ ላሊበላን የገነቡት በሚገነቡበት ሰዓት ብዙ ሰው ሲያልቅ፣ ብዙ ሰው ነው ያለቀው። አሁን ያለቀውን ሰው የሚያስታውስ የለም። የላሊበላ ስም ግን ያደንቃል። ዛ ሚንስ በአሁኑ ሰዓት የሚያልቀውን ኢትዮጵያዊ በሙሉ የሚያስታውሰው የለም። አብይ ገነባው ተብሎ ግን ስሜ ይጠራል ነው። የኢትዮጵያ ህዝብ ይግባ ሜንታል ፕሮብለም ይጨርሳል፣ ያስጨርሳል። እየጨረሰ ነው፣ እያስጨረሰ ነው። በአንተ ስም የመጣውን በር በሙሉ አንድ ቦታ ላይ አይተዋል፣ የተራበ ህዝብ ጋር አይተዋል፣ የተፈናቀለ ህዝብ አይተዋል። አላየውም። አድጋል ይላል የቴሌቪዥን ጣቢያው ያጣበበው። የከተማ ጉብኝቱ ነው፣ የሞል ጉብኝቱ ነው። ዘጠና ዘጠኝ በመቶ የሚሆነው ኢትዮጵያ ህዝብ መከራ እያየ ማለት ነው። በዓለም የመጨረሻው ድሃ ሆኖ ማለት ነው። ሰላም እየሌለ ሆኖ ማለት ነው። ጸሎትና ሱባኤ ገብቶ ማለት ነው መኖር አቅቶት ማለት ነው ከቤቱ መውጣት ፈርቶ ማለት ነው እንዲህ ባለበት ኢንቫይሮንመንት ልማት መጣ ይላል ይስቃል ደግሞ ይሰድበናል ታቁኝም ይላል አይገባችሁም ይለናል አስፍ ዊ አር ዳም ዊ ዶንት አንደርስታን ዘ ኮንሰፕት ኦፍ ደቨሎፕመንት ዊ ዶንት አንደርስታን ሊደርሺፕ ለሚ ቴል ዩ ፕራይም ሚኒስተር አንተነ ደንቆሮ እጅ ላይ ደም አለ አሁን የገለባ ህንፃ አሁን የገነባሃው ፓርክ፣ አሁን የገነባሃው መብራት ይመጣ ነበር። በሪያል ዴቨሎፕመንት ህዝብ ከጠገበ በኋላ ይመጣ ነበር። አገር ሰላም ከሆነች በኋላ ይመጣ ነበር። ኢንዱስትሪው ካደገ በኋላ ይመጣ ነበር። ገበሬው ካረሰ በኋላ ይመጣ ነበር። የአስተማሪው ክብር ከተጠበቀ በኋላ ይመጣ ነበር። የህክምና ጣቢያዎች ከተደራጁ በኋላ፣ ሐኪሙ በደንብ ከተከፈለ በኋላ ይመጣ ነበር። ትክክለኛ ምርት ከተመረተ ይመጣ ነበር። አገር ሰላምቱን ይመጣ ነበር። ይሄ ሁሉ ሳይመጣ መሃል ላይ የምትገነባው ከኬንያ ያነሰ የተዋረደ ኢኮኖሚ ይዘ ሃያ ሚሊዮን ህዝብ ተራበ ይዘ ከትምህርት ውጪ የሆኑ በሚሊዮን የሚቆጠሩ ጫና ተሸክማ ቁጭ ብለ ኢትዮጵያ አደገች ስትለን እናዝናለን። ልባችን ያለቅሳል። በእውነት ዝም ብለን ከፖለቲካው ወጥተን ቁጭ ብለን ነበር

ጥቂቶችን ቢሊዮነሮች አድርገው የገነባው ከተማ የማን ነው ብሎ እንኳን ሰው ማይጠይቅበት ሁኔታ የማነው ነው ህንጻው? ጠይቁ መብት የሌለው የኢትዮጵያ ሕዝብ እንደ ቱሪስት መጥቶ የሚጎበኝበት የፒያሳው ሰው፣ የስፋሳንችሱ ሰው፣ የካሳንችሱ ሰው፣ የኡራኤሉ ሰው የት ነው ያለው? አሁን በእውነት እውነተኛ ዴቨሎፕመንት አለ ወይ? የነዳጅ ዋጋ አምስት እጥፍ ጨምሮ ሰው ትራንስፖርት ጥርት አይቶ በሚሰቃይበት አገር የኤሌክትሪክ መኪና ብቻ ነው ከአሁን በኋላ እነዳጅ የለም ብለሃል። ጭራሽ መድኃኒት ከአሁን በኋላ ከውጭ ማስገባት ይቆማል ብለ አገር ውስጥ ባለ ኳሊቲ በሌለው መድኃኒት ህዝቡ ልታስጨርሰው ነው። አረ ይሄ ህዝብ አለቀ፣ እግዚኦ በሉ። ካም ቱጌደር ሂዩማን ራይት አቢዙ ልክ የለውም ልክ የለውም። ዛሬ መናገር የሚያስፈራበት ነው። ተራብኩ ተብሎ አስተማሪው አዳራሽ ውስጥ ቁጭ ብሎ በ19 ምናምን የተጀመረ ጀምሮ አስር ብር ነው የተመደበው። ተማሪ የተማሪው በጀት አስር ብር ነው። በዚህ በጀት በአንድ ተማሪ አስር ብር ምንም ስራ መስራት አልቻልንም። ተርበናል፣ ሰራተኛው መኖር አልቻለም። ግን ባካችሁ አጨብጭቡልኝ ለፕራይም ሚኒስትሩ ላመጡት ዴቨሎፕመንት ፎር ሁም ፎር ሁም። የሰው ልጅ ክብር የተዋረደበት ሀገር ነው የተፈጠረው ሀገር አለ ነው? አሁን አበቃው። ኢትዮጵያችንን ሰላም ያድርግልን። አንድ ላይ እንስራ፣ ለሰው ልጆች ክብር፣ ለሁላችንም ክብር፣ ለሁላችንም ነጻነት እንተባበር። ቋንቋችን ውበታችን ነው፣ አንለያይ። በቃን መሞት፣ በቃን መፈናቀል፣ በቃን መታረዝ፣ በቃን መሰደድ፣ በቃን። ን ተመልካቾቻችን፣ የዛሬው ፕሮግራማችን ይኸው ነበር። አብራችሁን ላሳለፋችሁ ጊዜ እናመሰግናለን። ላይክና ሰብስክራይብ ማድረግ አትርሱ። እናመሰግናቸዋለን። ሰላሙን ባይ ባይባይ። ተመልካቾቻችን የዛሬው ፕሮግራማችን ይኸው ነበር። አብራችሁን ላሳለፋችሁ ጊዜ እናመሰግናለን። ላይክ እና ሰብስክራይብ ማድረግ አትርሱ። እናመሰግናችኋለን። ሰላሙን ባይ ባይ